ጤና ይስጥልን እንደምን እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀን አንባቸው አብሬያችሁ ቆያለሁ። በቅድሚያ ጾታዊ ጥቃትና ጎጂ ልማዳዊ ድርጊቶችን ለመከላከል ሰላምን ማረጋገጥ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉኖች ደስ ያሳሰቡ ጾታዊ ጥቃት ለደረሰባቸው ወገኖች ማህበራዊና ስነልቦናዊ ድጋፍ አሰጣት ዙሪያ ለሃይማኖት መሪዎችና ለማህበረሰቡ ተወካዮች በኮምቦልቻ ከተማ ስልጠና ተሰጥቷል ሰይድ አብዱ ተጨማሪ አለው ጎጂ ልማዳዊ ድርጊቶችና ጾታዊ ጥቃቶች እየተበራከቱ መጥተዋል። ችግሩን ለመቅረፍ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በምስራቅ አማራ ለሚገኙ የሃይማኖት መሪዎችና ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በኮምቦልቻ ከተማ ሰጥቷል። በውይይቱ የተሳተፉ የሃይማኖት መሪዎች ጾታዊ ጥቃትና ና ጎጂ ልማዳዊ ድርጊቶች ከሃይማኖት አስተምሪዎች ውጭ የሆኑ ተግባራት ናቸው። ድርጊቶችን ለመከላከል እንሰራለን ብለዋል። በዲናችን ዝሙትን አትስሩ ሳይሆን አላህ ያለው አትቅረቡ ነው። እሱ ጸያፍ ነው፣ መንገድነቱም የከፋ ነው ይላል። እንደ እምነት አባት መስራት ያለብን ነገር በተቋማችን እስከ ቀበሌ ድረስ መውረድ መቻል አለብን። ጎጂ ልማዳዊ ድርጊት እንደ ቤተ ክርስቲያን አስተምሮ የተወገዘ የተከለከለ ነው። እንግዲህ እንደ አካባቢያችን ይህን ለመቀነስ ቤተ ክርስቲያኗ ከመንግስት ጎን በመቆምና የራሱ በጀት ቀርጻ ማለት ነው የራሱ በጀት ቀርጾ አጽማትን ምክንያት በማድረግ ባሉን በዘጠኝ ወረዳዎች ሁሉ መምህራንን በማሰማራት ያለ ዕድሜ ጋብቻን እንደዚህ የሴቶች ልጆች ጾታዊ ጥቃትን በተመለከተ የሴቶችን እኩልነት፣ ወጣትነትና ያለ ሁኔታ በዘመኑ ለዘመኑ የወጣቱን ጉዳይ በሚገባ ርዕስ ተፈጥሮ ማለት ነው። በጀት ተቀርጾለት ለሁለት ቀናት ለሶስት ቀናት እየተሰጠ ነው። እስካሁንም እንደ ባለድርሻ አካል የሃይማኖት ተቋማት በየቤተ እምነታችን ስነ ምግባር እንዲሰርጽ ጥቃት እንዲቆም የእግዚአብሔርን ቃል በሙላት ማስተማር ሰው በስነ ምግባር የታነጸ እንዲሆን የሁሉም የእምነት ተቋማት ኃላፊነታችንን እንወጣለን ማለት ነው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ከዚህ በፊት በተሰሩ ስራዎች ጾታዊ ጥቃትና ጎጂ ልማዳዊ ድርጊቶች እየቀነሱ የመጡ ቢሆንም በሰሜኑ ጦርነትና በክልሉ በተፈጠረው ግጭት ምክንያት እየጨመረ መጥቷል። ከዚህ በፊት ለተመዘገቡ ስኬቶች የሃይማኖት መሪዎች ሚና ከፍተኛ መሆኑን አውስተው በቀጣይም ትኩረት ሰጥተው እንዲሰሩ ጠይቀዋል። ሁሉም ሃይማኖቶች ለተከታዮቻቸው ይሄን በሚመለከት በደንብ እንዲያስተምሩ ጉዳዩ በጣም አሳሳቢ እንደሆነ አውቀው ሁላቸውም ከመንግስት ጎን ሆነው እንዲሰሩና ይሄን በመስራታቸውም ከዚህ በፊት በነበረን ተሞክሮ ትልቅ ለውጥ ስለተገኘባቸው አሁንም ያንን ጉዳይ አስቀጥለው እንዲሄዱ ግንዛቤውን ፈጥሮ ወደ ስራ ለማስገባት ነው። በክልሉ የተፈጠረው ግጭት ለጾታዊ ጥቃትና ለጎጂ ልማዳዊ ድርጊቶች ከፍተኛ አስተዋጽኦ እያደረገ በመሆኑ የሃይማኖት መሪዎች ሰላምን ለማስፈን እንዲሰሩ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ጠይቀዋል። ከግጭቱ ጋር ተያይዞ ከጦርነቱ ጋር ተያይዞ የሚመጡ ነገሮች ስለሆኑ ለሰላማችን፣ ሁላችንም ለሰላም እንስበክ፣ ለሰላም እንኖር ስለ ሰላም መስበክ፣ ስለ ሰላም መነጋገር ነው። እንበላቸው እንገስጽ። እህት ወንድሞቻችን ናቸው። ስለዚህ በዚህ መልኩ ለሰላማችን በምንችለው ልክ እናስተምር፣ እንዘክር። ከዓለም ባንክ በተገኘ 132 ሚሊዮን ብር ድጋፍ በኮምቦልቻ ከተማ ጤና ጣቢያዎችንና ትምህርት ቤቶችን መልሶ ለመገንባት የማስጀመሪያ ፕሮግራም ተካሂደዋል። በመልሶ ግንባታ ማስጀመሪያ መርሃ ግብሩ ላይ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ ደሴን ጨምሮ ሌሎች የክልልና የከተማ አስተዳደሩ የስራ ኃላፊዎች ተገኝተዋል። መስዑድ ጀማል። በሰሜኑ ጦርነት የተጎዱ አካባቢዎችን መልሶ ለመገንባት ጥረት እየተደረገ ነው። ከዓለም ባንክ መልሶ ግንባታ በተገኘ የገንዘብ ድጋፍ በኮምቦልቻ ከተማ የቦርኬና ክፍለ ከተማ ትምህርት ቤቶችንና ጤና ጣቢያ ለመገንባት ማስጀመሪያ መርሃ ግብር ተካሂዷል። አሚኮ ያነጋገራቸው የአካባቢው ነዋሪዎች የማህበረሰቡ የረዥም ጊዜ ጥያቄ ምላሽ በማግኘቱ መደሰታቸውን ተናግረዋል። ልጆቹን ጣጧት በወንዝ ጋር ሲያሻግር በስቃይ ማታ ላይ ሲመጣ እንደዚህ በስቃይ የነበረ፣ አሁን ይሄ ስቃይ ሲቀረፍ እኔ በጣም ትልቅ ደስታ ነው። ማህበረሰቡ እኔም ጭምር አካባቢውን የመንግስትም ትልቅ ትኩረት ነው የሰጠው። በተለይ ክፍለ ከተማዎች፣ ዞን አመራሮች፣ የቀበሌ አመራሮች ሁሉም ሰው ትኩረት ሰጥቶ ነበር። ማህበረሰቡ በጣም ደስተኛ ነው። አካባቢው ይሄ እጅግ በጣም በነዚህ በሁለቱ ትላልቅ ተቋማቶች ሲቸገር ነበር። እሱም ለአብነት ብናነሳ ብዙ የድሃ ልጆች ነበሩ ትምህርት መማር የማይችሉ ከፍለው መማር የማይችሉ ነበሩ። ከፍለው ከመማር ባሻገር ወደዛ ሲሄዱ የባጃጅ ምናምን ይከፍሉ ነበር። ያንን ሁሉ ችግር እጅግ በጣም በጣም ይቀንስላቸዋል። የጤና ጣቢያዎች ለራሱ ያለን ጤና ጣቢያ የሚሰሩት ክትባት ሲሰሩ እኛ ቀበሌ ነበር የሚሰሩት። እዛ ቀበሌ ሲሰሩ እናቶች ይቸገሩ ነበር። በዛ የተነሳ ህፃኖች ሁሉ ለበሽታ እንዲዳረጉ የሚችሉበት አጋጣሚ ነበር። አሁን ግን ዛሬ ይሄ ተመሻሽቶ እድሉ ስለተገኘ እጅግ በጣም እጅግ በጣም ደስ ብሎናል። እናመሰግናለን ማለት ነው። የቦርክና ክፍለ ከተማ ምክትል ስራ አስፈጻሚና የማህበራዊ ዘርፍ ኃላፊ መሐመድ ጌታቸው ግንባታው የአካባቢውን ማህበረሰብ የማህበራዊ ተቋማት ግልጋሎት የሚያስገኝ መሆኑን አስረድተዋል። ሰሜኑ ጦርነት ምክንያት አድርጎ የመልሶ ማቋቋም ቡድን ከክልሉ መጥቶ ሲያጣራ ከክልሉ ካሉ ሀያ ወረዳዎች ከተጎዱ ሀያ ወረዳዎች አንዱ በብዛት የተጎዳው ወርክና መሆኑ ታውቀው በአለም ባንክ ፕሮጀክት በስሪአር ፕሮጀክት በሚባል እንዲደገፍ እና አሁን ላይ በእንደ ክፍለ ከተማ በስድስት ቀበሌዎች አንዳንድ ትምህርት ቤት እና በአንድ ቀበሌ ደግሞ አንድ ጤና ጣቢያ ይገነባል። ለዚህ ጠቅላላ ዋጩ 132 ሚሊዮን ብር በአለም ባንክ ተይዞለት ዛሬ በምታዩት ልክ እዚህ ቁፋሮ ተጀምሯል። ስለዚህ የክልል አመራሩም፣ የከተማ አመራሩና ህዝቡ ባለበት የሚሰራ ይሆናል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ግንባታው አምራች እና ጤናማ ትውልድ ለመፍጠር ለሚደረገው ጥረት አንዱ ማሳያ ነው ብለዋል። ልጆችን መውደድ ማለት በዚህ ዘመን ዘመኑ የሚዋጃቸው የተማሩ የሚመራመሩ፣ የሚፈጥሩ፣ ለሌላው እጅ የማይሰጡ ሌላ የሚሰጣቸውን አጀንዳ የማይሸከሙ ይልቁንስ ራሳቸው አጀንዳ የሚሰጡ ልጆች እንዲሆኑ ከስር ከስሩ መኮ ማስቆጣት አለብን። ይህን በማሰብ ትውልድ መተካት አገር መገንባት እሱ ነው። ይህን እያስተማርን ትምህርትን አቅንተን መሄድን ማለት ሀገራችን ከፍ ማድረግ ትውልዳችንን ከፍ ማድረግ ስለሆነ ለትምህርት እየሰጣችሁት ያላችሁ ትኩረትን እጅግ በጣም ትልቅ ነው። ሕዝባችሁ የትኛውንም ሀሳብ ብታመጡ እንደሚቀበላችሁ እርግጠኛ ነኝ። የጀመራችሁት ልማት ደግሞ ሌሎች መሰረተ ልማቶንም ጭምር መንግስት የሚችለውን ከጎን ይደግፋችኋል። እናንተ ግን ትልቅ ሀብት ናችሁና ለፍጻሜ እንደምታደርሱ ባለሙሉ ተስፋ ነኝ። ግንባታው በተቀመጠው ጊዜና ጥራት እንዲጠናቀቅ መንግስት የበኩሉን ይወጣል ያሉት ቢሮ ኃላፊዋ ማህበረሰቡ የድርሻው እንዲወጣ አሳስበዋል። በማህበረሰቡና ከተማ አስተዳደሩ ትብብር ከ58 ሚሊዮን ብር በላይ በመመደብ የኮሪደር ልማት ስራ ማስጀመሩን የሀይቅ ከተማ አስተዳደር አስታወቀ። በዞኑ ባሉ ከተሞችና ወረዳዎች የኮሪደር ልማት ስራ በስፋት ለመተግበር እየሰራ መሆኑን የደቡብ ወሎ ዞን ከተማና መሰረተ ልማት መምሪያ ገልጿል። ሳላዲን ሰይድ ከተሞችን ለነዋሪዎች ምቹና ተስማሚ ለማድረግ በተለይም የቱሪዝም መዳረሻነታቸውን ለማሳደግ ታስቦ እየተከናወነ ያለው የኮሪደር ልማት በተለያዩ ከተሞች ተግባራዊ እየተደረገ ነው። ከፍተኛ የቱሪዝም መዳረሻ በሆነችው ሐይቅ ከተማም የኮሪደር ልማት ተጀምሯል። አሚኮ ያነጋገራቸው የከተማዋ ነዋሪዎች የተጀመረው የኮሪደር ልማት ስራም የከተማዋን እድገት የሚያፋጥን መሆኑን ገልጸዋል። በቀጣይም በከተማዋ ለሚሰሩ የልማት ስራዎች የበኩላቸውን ድርሻ ለመወጣት ዝግጁ መሆናቸውን ተናግረዋል። እኛ ይሄን ልማት አመራሩ በዚህ ደግፉም ባለው በሙሉ ማህበረሰባችን ደስተኛ ነን፣ እንደግፋለን። እና በጣም ደስተኞች ነን። ዝባህር ታቀፈን ዝ ከተማ ታቀፈን ከተማ ነን ብለን እንዲህ አይነት ልማት ደግሞ ሲለማልን ደስተኞች ነን። እኔ እራሴ ሙሉ ዝግጁ ነኝ በማንኛውም አቅሜ በፈቀደው በጉልበትም በገንዘብም በሀሳቢ ለመርዳት ነው ዝግጁ። ከማህበረሰቡ በተገኘና ከተማ አስተዳደሩ በመደበው ከ58 ሚሊዮን ብር በላይ የኮሪደር ልማቱ እየተከናወነ መሆኑን የገለጹት የሀይቅ ከተማ አስተዳደር ከንቲባ ከድር መሐመድ ናቸው። ይህ ቦታ በምታዩት መንገድ የከተማው ብርት የሚባል ቦታ ነው። እንግዲህ የመንገዱ አጠቃላይ ስፋት ኦልሞስት ወደ 30 ሜትር አካባቢ ነው። እርዝመቱ ደግሞ ወደ 350 ሜትር ነው። ጠቅላላ የዲዛይን አካል ያሰራ ነው። የዞን ከተማና መሰረት መሰረተ ልማት የኛ ባለሙያዎች እንደዚሁም የአካባቢ ተወላጆች በአዲስ አበባ ጭምር የሚኖሩ ባለሙያዎች የተሳተፉበት ዲዛይን ነው። እንግዲህ ይህንን ፕሮጀክት በአጭር ሰዓት በአጠረ ሰዓት ለየትም ቀንም ጭምር ከተቋራጩ ጋር በከፍተኛ ድጋፍና ክትትል እየሰራን ውጤታማ ለማድረግ የምንተጋ ነው የሚሆነው ማለት ነው። የደቡብ ወሎ ዞን ከተማና መሰረተ ልማት መምሪያ ኃላፊ መርከቡ ታረቀኝ በቀጣይ በዞኑ የተለያዩ ወረዳና ከተማ አስተዳደሮች የኮሪደር ልማት ስራዎች ተጠናክረው እንደሚቀጥሉ ጠቁመዋል። በዚህ በጀት ዓመት ይዘን ከምንሰራባቸው ከዞናችን አነስተኛ ከተሞች አንዱ ሀይቅ ግንባ ከተማ አስተዳደርም የኮሪደር ልማት እየሰራ ነው። መካነ ሰላም ዲዛይን ዝግጅት ላይ ነን። እነዚህ ላይ ተምረን በቀጣይ ወደ ዘጠኝ ከተማ አስተራራሉ በዞን ደረጃ ወደ እነሱ የምናሰፋበት ሁኔታ ይኖራል፣ ነው እቅዳችን። ሶስቱ ላይ ግን በዚህ ዓመት ትግበራ የገባንበት ሁኔታ ነው ያለው። ከኮርደልማስ ባለፈ በአጠቃላይ በከተሞቻችን እየሰራ ነው ያለ ነው የጠጥር መንገድ የማስፋፋት ስራ የኢብን መካና ስራም ላይ በፌደራል ጭምር እየተሰራ ያለ 3 ኪሎ ሜትር የማያንስ ከሶስት ኪሎ ሜትር በላይ የአስፋልት ንጣፍ ጭምር አሁን ስራው የተጀመረበት ሁኔታ ነው ያለው ማለት ነው። የደቡብ ወሎ ዞን ምክትል አስተዳዳሪ አሊማም በኩላቸው በበኩላቸው በዞኑ ሰላም ባለባቸው አካባቢዎች የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች እየተከናወኑ መሆናቸውን ገልጸው ይህንንም ለማስቀጠል ህዝቡ የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። አሁን አንጻራዊ ሰላምንን ስንል የጸጥታ ችግር የለም ማለት አይደለም። በጸጥታ ችግር ውስጥ ሁነን አንጻራዊ ሰላም መሆኑን ተጠቅመን ይሄን ያክል የልማት ስራ መስራት ከጀመር ከዚህ በኋላ ህብረተሰባችንም ተባብሮ ፍጹም ሰላም ወደ መሆን ደረጃ ዞናችን ማምጣት ከቻል በከተማም በገጠርም በጣም በተሻለ መንገድ ወደ ልማት ስራ እንገባለን። ወደ ልማት ስራ ስንገባ ደግሞ የህብረተሰቡ ተጠቃሚነትም በዚያው ልክ የሚቀጥል ነው የሚሆነው። እዛም እዚህ የሚታዩ የጸጥታ ችግሮችንም ሙሉ በሙሉ መቅረፍ የምንችልበትን ሁኔታ እንድንችል ከጎናችን መሆን በቻል አለበት፣ በሀሳቡም በገንዘቡም በተለያዩ የተለያየ መንገድ ማገዝ አለበት ብዬ አስባለሁ። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናባቸው ነበርኩ። ጤና ይስጥልን።